በቅዱስ ካርሎ አኩቲስ ሕይወት ላይ ያተኮረ የልጆች ፕሮግራም ተካሄደ። ጥቅምት አንድ ቀን 2018 ዓ ም በአዲስ አበባ ሀገረ ስብከት ቅዱስ ሚካኤል ቁምስና በታዳጊው ቅዱስ ካርሎ አኩቲስ ሕይወትና ስራዎች ላይ ያተኮረ የልጆች ፕሮግራም ተካሂዷል። መርሃ ግብሩን በአዲስ አበባ ሰበካ ፍትህና ሰላም ቢሮ ከፎኮላሪ እንቅስቃሴዎች ጋር በመተባበር ሲዘጋጅ ከዘጠኝ ቁምስናዎች የተወጣጡ እድሜያቸው ከ8 እስከ 16 የሚደርሱ ታዳጊ ልጆች እንዲሁም ከመድኃኔ ዓለም ቁምስና የኢንተርናሽናል ኮሚኒቲ አባላትም መታደማቸው ተገልጿል። የፕሮግራሙን መርሀ ግብር የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብጹሕ አቡነ ተስፋ ስላሴ በጸሎት ሲከፍቱት፣ ታዳጊው ቅዱስ ካርሎ አኩቲስ ለቅዱስ ቁርባን ያለውን ፍቅር በማመላከትም የቅዱስ ቁርባን ስግደት ተካሂዷል። በፕሮግራሙ ክቡር አባ ዴቪድ ከቅዱስ ዮሐንስ ወንድሞች፣ እህት ኢማኩሌት ከፎኮላሪ እንቅስቃሴ እንዲሁም ወይዘሮ መዓዛ ከቅዱስ ሚካኤል ቁምስና በታዳጊው ቅዱስ ካርሎ አኩቲስ ሕይወትና ስራ ላይ ያተኮሩ ትምህርቶችንና ገለጻዎችን ለልጆች ሰጥተዋል ተገኝተዋል። ባሳለፍነው 2017 ዓ ም ጳጉሜ 2 ላይ ቅድስናው የታወጀው ቅዱስ ካርሎ አኩቲስ የዘመናችንን የመገናኛ ብዙኃን ቴክኖሎጂን በመጠቀም ስለ ቅዱስ ቁርባን ታምራት ዓለም የበለጠ እንዲያውቅ ለማድረግ የሞከረ መሆኑ ይታወቃል። በዛን ሰዓት እሱ በተወለደበት አካባቢ ያን ሰዓት ነበረ ቴክኖሎጂ እየተስፋፋ የመጣው። ያንን ቴክኖሎጂ ግን እሱ እንዴት እንደዚህ ሆናል። በተለይ በስምንት አመቱ ይላል ያ ጸሐፊው በስምንት አመቱ በአሜሪካን ሀገር ያሉ ወጣቶች በዚህ በአይፓድ እና በአይፎን እንደገና ደግሞ በአንዳንድ ክፉ ነገሮች በማየት አገሩ እየተበላሸ ስለሄደ እንዴት አድርጌ ይህንን ወጣቱን ልመልስ በማለት ምን ከፈተ? ዌብሳይት ከፈተ። ያ መቶ ስልሳ ሚረክል የተደረገው ግን በሙሉ ታሪኩ እንደገና ምን እንደሚመስል በሙሉ አሳይቷል፣ በዌብሳይቱ አሳይቷል። ታዳጊው ቅዱስ ካርሎ አኩቲስ ማህበራዊ መገናኛ ብዙሀን ለበጎ ዓላማ የተጠቀመ መሆኑ በልጆች ፕሮግራም ሲመላከት አዳጊዎችም የዚህ ቅዱስ ፈለግ በመከተል በዘመኑ ቴክኖሎጂ ሕይወታቸውን ወደ ቅድስና እንዲመሩ ተነግሯል። በየዓመቱ ጥቅምት ሁለት ቀን የሚታወሰው ቅዱስ ካርሎ አኩቲስ ላይ ያተኮረው የልጆች ፕሮግራም ከትምህርት በተጨማሪ አብሮነት ለሰላም በሚል መሪ ቃል የሚቀራረቡበትና አብሮነታቸውን የሚያጠናክሩበት የጨዋታ መርሃ ግብርም ተካሂዷል። በአዲስ አበባ ሀገረ ስብከት ቅዱስ ሚካኤል ቁም ስና የተካሄደው የልጆች ፕሮግራም የነገ የቤተ ክርስቲያን ተስፋዎች መሆናቸውን በሚያመላክት የችግኝ ተከላ መርሃ ግብር በማካሄድ ተጠናቋል።